ሰው እርዳለሁ ብዬ ቃል የገባሁት አሁን ምን አባቴ ላረግ ነው? ሴጣን አሳስቶኝ ነው። እምላቸው የምን አንበሳ ነው የእነሱ ሳይሆን፣ ግን ቪዲዮ ሰራለሁ። ለምን እርዳታ ልስጥ ብዬ የተወሰነ ማን ነው? ለምን ቃል ገብቻለሁ? የአንበሳውን ሸምጥጬ አልሰጥም እላለሁ። እስኪ በግድ ይቀበሉኝ እንደሆነ አያለሁ። የአንበሳውን ሳይሆን ግን የተቸገረ እረዳለሁ ብዬ ምርጫ ሰጥቻችሁ፣ በዛ ቪዲዮ ብዙ ላይክ ያገኘ ወይ ወይ አስመርጣቸዋለሁ ቪዲዮ ላይ ለእነሱ ለእርዳታ እንትን እረዳለሁ ግድ ነው እሱ። ከዛ ውጭ ግን አንበሳ ወርድላቸዋለሁ ያልኩኝ ወደ ዘጠኝ ሰዎች ናቸው። ጋር እኔ ሴጣን አሳስቶኝ ነው ረስ እርሱልኝ፣ ተውልኝ። ቴንኪዩ ኔ ማር፣ ሴጣን አሳስቶኝ ነው እኔ አንበሳ ወርዳለሁ ያልኩት አልሰጥም። እንዴ አባቴ ሙት ውሽዬ ለዜድ ራሱ ብያታለሁ፣ አንበሳ ታወርጅልኛ ልጅ ስትለይ ለዛውም ከነ ልጁ አልኳትም። አይነጋ መስሎኝ የምን አንበሳ ፎቶን ነው የምለከላቸው። ቴንኪ ዩ ማሮቼ። እሺ ቴንኪ ዩ ቴንኪ ዩ። እኔ ምን ላብራ አባቴ ሞ ስምንት ሺ ሰው ከባችሁኝ፣ ምን ላብራ ማሮቼ። ቴንኪ ዩ ጀሚላ የእኔ ፍቅር፣ ምን ላብራ ማሮቼ አሁን ግን ለዘጠኝ ሰው አንበሳ ወርዳለ ያልኩትን ሴጣን አሳስቶ ነው። ያን ቀን አላሰብኩም ነበር፣ ይቅርበሉኝ። ቴንኪ ኔ ማር ቴንኪ እ እላለሁ ግን የእርዳታውን ግን አሁን ኢትዮጵያ ሄዳለው። ጀሚላዬ ቴንኪ ኔ ፍቅር እ እሺ ውድዬ፣ ውድዬ እኔ ማር አው፣ እሺዬ ማሮቼ እኔ እኮ አፈርኩኝ። ስምንት ሺህ ሰው ምን ላወራላችሁ ማሮቼ? አሁን ቆይ ጉድ ልንገራችሁ። አረ ብዙ ምነግራችሁ ጉዳ አለ ማሮቼ። ቁጭ ባለ ታብታብ እያረጋችሁ ጋይስ። ሀቢብ አስሬ ይደውላል ይደውላል። ተኝቼ ሲደውል ነው የዋለው ማሮቼ። በሬን ቆልፌ ከቤቴም አልወጣም ብሩክ እኔ ብለው ማታ ላይ ከደስ ደስ ሼክን ካሉ ከጠሩኝ በታክሲ ሹሉክ ብዬ ሹሉክ ብዬ መለሳለሁ። ከቤት ያሉጣል አቶ ሀቢብ ቢመጣም በሬንግ ዘግቼ ንቁ ጭምለው የለም የለም የለም። ሶልም ምን አለኝ፣ እኔ ፒካ አደርግሻለሁ። ኩስኩስ ሚን እዛው እንብየው። አንድ ወንዶች እንዳትጠጉኝ፣ እዛው ራሳችሁን ቻሉ። በተለይ ሶልና ሀቢብ እንዳትጠጉኝ። ሀቢባን አስገቢያት። እንትኗ ኦፍ ነው ማሬ ክፈች ይበሏት ምንድን ነው ይሄ የሚላክበት? ኢንቪሬት እንትኑ ኦፍ ነው ማሬ ክፈች ይበሏትና እልክላታለሁ። ቴንኪው ማ ዳጊም ይውጥ ዳጊና፣ አያችሁት እንትን የሚልክልኝ የቲክቶክ ሳይኑ፣ እሱም እንትን ነው፣ ይወደኛል። ማሬ ስኳሪ ይላል እዛው ዳጊ። የራስ እንቻል እንዳመጡብኝ አልመጣባችሁም። ገና ልክ አምስት መቶ ሺህ ውስዬ ወሰደች ብላችሁ አሁን የምትወሩኝ ወንዶች እዛው፣ ስታፕ ኖ ሞር ኖ ሞር፣ ማሮች ኔ ማሮች፣ ምን አባቴ ላድርጋችሁ እናንተ። የእናንተን አውርቼም አልጨርስም፣ ክርስቶስን እኔ አውርቼ አልጨርስም። ምን አለ በዘጠናዎቹ ያኔ የሰው ቤት ስንከራተት ቲክቶክ በኖረ ቲክቶክ በኖረ ኖሮ፣ አባቴም ጋይስ፣ መንጃ ፍቃድ እኮ በባለፈው ለአስራ ሶስተኛ ጊዜ ወደኩኝ፣ ማሮቼ፣ የኔ ፍቅር፣ የኔ ቆንጆ፣ ቴንኪዩ ማሬ። ወደኩ እኮ ለአስራ ሶስተኛ ጊዜ፣ ጎበዛትሉም ማሮቼ። ግን አልፋለሁ፣ አሁን አሁን አልፋለሁ። የታለ ልልክላት እኮ የለችም ማሮቼ የለችም ሀቢባ ኢንቪቴሽኗ ኦፍ ነው ጋይስ። እንደውም የለችም እንጂ ቲክታክ ላይ አዎ፣ የለችም የለችም ጋይስ ሀቢባ የለችም። አባቴ ሙት፣ እንኳን ደስ እንኳን አብሮ ደስ አለን ማሮች፣ እንኳን አብሮ ደስ አለን የኔ ማሮች የኔ ሁለ ነገሮች። አባቴ ሙት፣ እንኳን ፈጣሪ እናንተን ሰጠኝ የኔ ማሮች የኔ ሁለ ነገሮች። እኔም አንድ ጸጉሬን ተሰርቼ አሁን እንትን ቢል ኖሮ ባይ ሞላ ኖሮ እኮ እንዲ ላይቭ ላይ አልወጣማ። ቤተ ጠቅልዬ እየተኝች ስትረስ ይዘኝ ነበር። አረ የሴጣን ጆሮ ይደፈን። እንኳን ሞላ ኮንግራ ይበላችሁ፣ መድኃኔ ዓለም በህይወታችሁ ስ ኮንግራ ይበላችሁ። ባላሰባችሁት ነገር ኮንግራ ይበላችሁ ማሮች፣ ሁላችሁም የእኔ ማሮች። የሆነ ቪዲዮ አይቼ ማታ ስልክ ደርድሮ ፎሎ ሲያደርጉ ብሩክን ክርስቶስ። ኧረ የእናንተ ትለያላችሁ። ሀቢብ ሀቢብ ላይብ ላይ ነው አስገባዋለ። የት አለ እሱ? ቀጥታ ይደውል እንጂ የት እንገናኝ ሊል የት አለ? መቼ ላይብ ላይ ገባ? የለም የለም፣ እሱ ቀጥታ ይደውል እንጂ ውሽት ይላጠምዳት ውሽቲ ፋርቲ ኩስኩስ ሚን ሊበልቲ ውሽቲ ኖጎ አውትሳይድቲ ውሽቲ ቤት ውስጥ ቁጭቲ ዜድ የለችም። ሁሉም ተኝተዋል። ዜድን ልደውላት ተይታለች። አሁን ደውዬላት ነበር ዋስ አፕ ላይ ኮንግራብ ላይ ነበር ደውላልኝ። ቆይ እስኪ ለዜድ ልደውላት ካልተኛች ላይ ብሌን ማሬ ላይቭ ላይ ትገቢያለ? ዜድዬ ነይ ናይ ስቲ ማሬ ቮይስ ላኩላት ካልተኛች ትምጣ። ችግሩ እኮ ስል ይሄ ቲክታክ እኮ ገስት አይሰራም። ገስቱን ቲክቶክ ራሱን የቀመኝ ይሄ ገስት ስልጣኑ ወሰደው። ቲክታክ ለምን እንደሆነ አላውቅም። ገስት አስገብች የሆነ ጊዜ እንትን አውርተን አልቀጣኝም። ከዛ በኋላ ገስቱን አልመለሰውም ከነነፍሱ ቲክታክ ኢንቫይት ብቻ ነው። አሜን አሜን፣ የእኔ ፍቅሮች አሜን፣ አሜን፣ አሜን ማሮች፣ አሜን። በቅዬ ወንድሜ፣ የእኔ ጌታ፣ አሜን፣ አሜን ማሮች፣ አሜን፣ አሜን። እንኳን አብሮ ደስ አለን። ቴንኪዩ። አሜን ማሮቼ አሜን አሜን የኔ ፍቅር አሜን ማሮቼ። ማንም ላይቭ ላይ የለም። ከማን ጋ አላወራን? ያው ብቻዬን ነው የማወራው ከእናንተ ጋር ጋይስ ብቻ ነው። ባይሆን ቡና እየጠጣሁ ሞራል እንዲሆን እንዳልፈራ። ኧረ አልፈራ ምን ያናውጣ እኮ ነኝ። ዛሬ ምን ሆኜ ነው እንጨት የተያዘ ስለአረቀስኩ እኮ ነው። ዲቦ ዲቦራ አለች ዲቦራ አሁን እዚህ ጋር ይቻታሉ እንጂ ዲቦራ፣ የኔ ፍቅር ዲቦራን አየኋት እንጂ እዚህ ጋር የለችም። ዲቦራን አየኋት እንጂ እዚህ ጋር አይደል፣ ማንም የለም። አሮች ኮንግራጁሌሽን ዜድ አለች ዜድ የለችም አለች

እንዳትናደዱብኝ ባለውለታዎቼ፣ የክፉ ቀኖቼ ቴንኪ ዩ ፍቅር። የክፉ ቀኖቼ እንጂ ጅቦ አለ ጅቦ ምን ይሰራልኛል? ጅቡ ልላክለት ነው። ኑ ማለከ ተውት። በቃ ብቻዬን ልቀመጥ፣ ጋይስ ቡናዬን እየጠጣሁ ይህ ግንባሬ እንዴት እንዳደጋያች ጸጉሩ ጋይስ ዩት ዩት እያማራ በነ ጸጉር አያምርም። ይህ ዲቦ መጣች። ወይዬ ማሬ፣ እንኳን ደስ አለሽ የእኔ ቆንጆ። እንኳን አብሮ ደስ አለ። እኔ ነኝ የማር እንዴት ነሽ? ትንሽ የእራሴ ግርግር ላይ ስለነበርኩ ነው እንትን ያላልኩልሽ። አልመጣም። አዎ አውቃለሁ አውቃለሁ። ችግር የለውም ችግር የለውም። ደግሞ ላይፍ ላይ ስታውሪልኝ ነበር አይቻለሁ። እንኳን ደስ አለሽ። ምነው ድምፅሽ ድምፅ አርቅሼ ነው የደስደስ እንደ አመሰግናለሁ ስል ልቤ አልችላለና። መቶ ሺ ብሩን በላሽ? አዎ ገባኩ አካውንት ላይ እኔም እኮ አምስት መቶ ሺ ከገባሽ ተብያለሁ። ማን ያለች አውቄ ነው ማ የሚለኝን ሰው እየፈለግኩ ነው። ይህ በሉሽ እኔ ቪዲዮ ሰራልሻለሁ። ይህ እናት እንጫወት ነገኝ ምን አባት ሄደብሉሽ ታብታብ አድርጉ ጋይስ ታብታብ አድርጉልኝ። እስኪ ታብታብ ኮፒ ሊንክ ሼር። አሁንማ አቶ ሶል እኔ ፒክ ላድርግሽ ነይ እንዝናና ይላል። አስሬ ደውላል። አቶ ሀቢብ አስሬ ደውላል። እንዝናና ፒክ ላድርግሽ ይላሉ። እኔ ውሽዬ አልወጣም። በሬ ሆነስታረገላማንም ፒክ እንዳያደርግሽ። አምስት መቶ ብርሽ አምስት መቶ ሺህ ብርሽን ቁጥብ ማድረግ ነው ሁሉም እኔ ወዳጅ እንዳለ ጠላት አለ። ቢያግቱኝ ስለ ሁለት ተመካክረው ብዬ አልወጣም። እዛው ማንንም እንዳታገኝ ማንንም አገኙም ከቤት አልወጣም። ከሄድኩ ብሩክ ነ ኬክ ምናምን አዘጋጅተናል ካለ ሽው ብዬ በቅዬ አንድም እኔ ጌታ አመሰግናለሁ። ሽው ብዬ ሄጄ ኬኬን ቆርሼ እመጣለሁ። ለምንድን ነው ግን ማታግም ማንገናኙ? ኔ እናንች አባቴ ምን ለምን አንገናኝም ግን እኔ እንጃ ለምሮ ማታገኘኝ? ቆይ ማንገናኝ እንገናኝ፣ አባቴ ሙት እን እንገና ይህ ልቤ በደስታ ቀለጠና ቡና መጠጣት አልችላል። ንጋይ ውሃ ልጠጣ መሰለኝ። ታብታብ አድርጉ ጋይስ፣ እንትን በሉ ውስኪ፣ ግፍት ጋላሪ ሙሉልኝ ጋይስ። አቤቱ አምላክ ይሆ። ቆይ ስሚ የሆነ ዘፈልግ አብዙሽ